እንግዲህ ምሳሌ ድራማ በጣም ቆንጆ እና የተወደደ እና ምርጥ የሆነ ድራማ ሆኖ ቁጭ እንዳለ እናንተውም ታውቃላችሁ። እንግዲህ ቆይቻለሁ መስራት ካቆምኩና አሁን ደግሞ ወደ እነሱ ድራማ እስቲ ልሞክር ብዬ መጥቻለሁ። እሱስ እንግዲህ ምን ድራማ እንደሆነ ልነግራችሁ ወዳችኋለሁ። አብረን እስቲ እንከታተል። የእነሱ ቻናል ላይ ሁሉ የምናገረው የማንኛውም ቻናል ላይ ገብታችሁ ዩቱብ ላይ ዞር ዞር የምትሉ ህዝቦች እንዳላችሁ ይሄንም ቪዲዮ ሰብስክራይብ ማረግ ትችላላችሁ እላችኋለሁ፣ ውድ ተመልካች። እንግዲህ ወደ ገደለው ቪዲዮ እንሄድና በግራም ነፈሰ በቀኝም ነፈሰ ይላሉ፣ አንዳንዱ ትልልቁ ሰዎች ማለት ነውና፣ እንደምንም ብላ ወይዘሮ ሜላት ይሄንን ዝናን ወደ እጁ ልታስገባ ነውና፣ ወይዘሮ ሜላት እንግዲህ ዝናን ወደ እጁ ካስገባች በጣም ጥሩ በጣም ቆንጆ ነው ብዬ ነው የማስበው። ውድ ተመልካች ያው በጣም አብረው አንዳንድ ነገር እያሉ ነው እና እንግዲህ ዝና በጣም ኃይለኛና ሰው የሚፈራውና በጣም ጥሩ ሰዎች ነው ሰው ነው እና በጸባይ፣ እንደዚህ አይነት ኃይለኛ የሚተውን ሰው አንዳንድ ጊዜ በጸባይ ስንይዛቸው እንደ ጸባያቸው፣ ሰው ከተያዘ በጣም ጥሩ ጸባይ ሊያሳይ ይችላል ብዬ ነው የማምንበት። ነገር ግን በጣም ትወና ላይ ጎበስ ነው ዝና። ሜላትም እንግዲህ ስለ በፊት ጓደኛው አንዳንድ ነገር አብረው ሲጫወቱ ነበረ። አብረው ከተጫወቱ በኋላ መንግዲ ዝና አንዳንድ ነገር እሷ ስትናገር አንቋታልና ሲያንቃት ደግሞ በጣም ነው ያዘነችው። ሮጣ ነው ጓደኛ ጋ ጓደኛዋ ጋ ሄዳ ዝናኮ አነቀኝ ብላ የተናገረችው ለምንድን ነው ያነቀሽ ምክንያቱ ምንድን ነው ብሎ ዝና ኤፍራታ ስትጠይቃት ነበረ። ኤፍራታ ደግሞ ስትጠይቃት ለምንድን ነው እያነቀሽ ብላ ነበረ ኤፍራታ የጠየቀቻት። ኤፍራታ ከጠየቀቻት በኋላ እሷ ደግሞ የመለሰችላት መልስ ለምንድን ነው ቤቱ እንደተሻጠ አንቺ እየተናገርሽ ወይ ቤቱ እንደተሸጠ ለምንድን ነው የተናገርሽው ብላ ነው የነገረቻት። ቤቱ እንግዲህ ተሸጠም አልተሸጠም ኖረም አልኖረም ምንም ነገር ችግር የሚያመጣ ነገር የለም ማለት ነው እና በስተመጨረሻ ላይ ደግሞ ወይዘሮ ዳጣ ዛሬ ገብታለች። ወይዘሮ ዳጣ እንግዲህ ቆይታ ቆይታ ፏ ብላ ጸጉሯን አስተካክላ ሁሉንም ነገር አስተካክላ ነው የመጣችው። ወይዘሮ ዳጣ ዳጣ እንግዲህ ስትመጣ ዝንጥንጥ ብራ ነው ደግሞ በሌላ ነገር የመጣችው። ውድ ተመልካች፣ ነገሮቹ ግን ዳጣ ስትገባበት ሁሉም ነገር ፏፏ እንዳለ ነው የሚገኘው። አብረን እናያለን ማለት ነው። እኛም እንግዲህ ውድ ተመልካች ዳጣ ሰሞኑን የጠፍታ እንደመጣች አሁን ደግሞ አንዳንድ ነገር ስትነግር አቶ ሞገስ እኔኮ አንቺ ባትኖሪ ዳጣን ነበረ፣ አንቺ ባትፈጠሪ ዳጣን ነበረ የማፈቅራትና የምወዳት የማገባት ብሎ እንግዲህ ከመጎስ ስር እየሰረቃትን ጓደኛው እንደ ቀልድ አድርጎ እየነገራት ነበረ። በዚያን ጊዜ እንግዲህ ዝና ምንድን ነው የምታወራው? እንዴት ኬት ወዴትም ብላ ተናግራለች ማለት ነው። አንዳንድ ጊዜ ደግሞ በሳቅ ነው ያሳለፈችው ማለት ነው። ውድ ተመልካች እንግዲህ እኔ የገረመኝ ከዚህ ሁሉ የማለት መታነቅና ማለት ደግሞ ራሷን ወደ ራሷ ማምጣት ነው። እንትና ማለት ነው ይሄ ማነው የሚባለው? ማለት ነው ይሄ ሞጎሰን ማለት ነው ሞጎስ ሳይሆን ዝናን ወደ ራሷ ወደ ራሷ ወደ ፍቅር ውስጥ ለማስገባት ያላደረገችው ነገር የለምና እንግዲህ በቅርቡ ደግሞ ወደ እጇ ታስገባለች ብዬ በራሴ አስተሳሰብ እሱ ሲጠጣም የመጀመሪያ መስቶን ነው። ጓደኛው ነው፣ እንደዚህ ያደረገችኝ እንደዚህ ያደረገችኝ ብሎ የሚወተወተው ማለት ነውና። እና እንግዲህ ወደ ገደለው ደግሞ አብረን ስንሄድ፣ ወይዘሮ ቅድስት ደግሞ እቤት እያጸዳች ነው። ብሩኬ እንደ ጠፋ ቀርቷል። ብሩኬ በጣም ወንድሙ ነው የብሩኬ ቦታ ያለው ብሩኬ በጣም እየት እንደገባ በአሁኑ ሰዓት አይታወቅም። ነገ አብረን እንከታተላለን፣ ሌላ ቪዲዮ ሲለቁ ማለት ነው እና እንግዲህ የብሩኬ ጓደኝ ባል ምንድን ነው ይቅርታ፣ ባላልኩ ወንድም የተባለው የብሩኬ አልጋ ላይ ተኝቶ ትዝታ፣ ትዝ ይልሻል ወይ? እዚጋ አንቺና ብሩኬ ምንድን ነው ያሳለፋችሁት ብሎ ሲጠይቃት እኔና ጋሼ ምንም ነገር ያሳለፍነው ነው ነገር የለም። ጋሼ እርስ እንደምታስቡ አይደሉም ጋሼ ጥሩ ሰው ነው ብላ በቃ እንገቷ እንዲፈትፈት ታርግታ። ቅድስት እንግዲህ እየታወነች ነው። በጣም በሚገርም ሁኔታ ቅድስት በሌላ ቦታም እየታወነች ነው ማለት ነው እና እንግዲህ ውድ ተመልካች በእግዚአብሔር ሰላምታ ባላችሁበት ቦታ ሰላም ጤና ይስጥልኝ። ውድ ተመልካች፣ የምወዳችሁ፣ የምትወዱኝ፣ የምትጠሉኝ ካላችሁ ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነው ማለት ነው። እና ስለዚህ እንግዲህ ሁላችሁም ሰላም ብያቸዋለሁ። ሁላችሁንም ባላችሁበት ቦታ አመሰግናችኋለሁ። ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ ጥሩ ጥሩ ነገር ወደፊት ቪዲዮ ይመጣለሁ። እንግዲህ ዩቱብ እስካሁን ድረስ ምንም እየተንቀሳቀሰ ነገር ምንም ነገር የለምና እስቲ ወደፊት በራሳችን ቻናል በእርትታም በራሳችን አዲያ እስከ ምን መጣ ድረስ ነው እንግዲህ ቆይ ቆይ ቆይ ቆይ እየተባለ ነው። በስተመጨረሻ ላይ ምን እንደሚመጣ ምንም የምናውቀው ታሪክ የለም እና እኛም ምን ይታወቃል፣ ፊልምም ልንሰራይ እንችላለን። የእግዚአብሔር ነገር ምን ሰው ያስባል እግዚአብሔር ይፈጽማል በሚባል ሁኔታ ሁሉም ነገር በእግዚአብሔር ዘንድ የሚሆን ነው እና ሰላም ለሀገራችን ለኢትዮጵያ ሰላማዊ ሀገራችን ኢትዮጵያ ይብዛልን። እንግዲህ ዝና እንደ ስሙ ዝና ነው። በጣም እየፈኮረ ነው። ፍኮራው እንግዲህ ከመጀመሪያ እስከ መጨረሻው እንግዲህ ምን ላይ እንደሚወርቅ የእነሱን ፔጅ አብረን እንከታተላለን። አንዳንድ ጊዜ እንግዲህ እኔም ሲመቸኝ አምጠቼ ቆጭ አደርጋለሁ። እንግዲህ እናንተም ቢገባችሁም ዝም ብላችሁ ላይክ እያደረጋችሁ አብረን ብንጓዝ በጣም ደስ ይለኛል። እንግዲህ ውድ ተመልካች በተረፈ እወዳችኋል። ስለዚህ ምን ሰው ሰው መጥላት ጥሩ አይደለም፣ እና ስለዚህ ምንም ነገር እንትና አትበሉ ማለት ነው። እና ላይክ አድርጉ። በሌላ ቪዲዮ እስከምመጣ ድረስ ላይክ አድርጉ። እንትና ደግሞ በጣም የሚገርም ሰክሮ ነው የጠራኝ። ሞጎስ ሞጎስ ጋ ነው ማነው? ዝና ጋ ነው ያለው ትብላ ስልክ ሲጀመር ሲጀመር እንደማያውቁ በምን እርግጠኛ ሆነ ነው እኔ ግን የሆነ ነገር እየጠራ